ኧረ አሁንስ የት ሄደን እንኑር? ኧረ ያ የት ሄደን እንኑር? ወይ ሌላ የደበቃችሁን ነገር ካለ ንገሩንና እዛ ሄደን እንኑር። ኧረ ዛሬ ዛሬ በመግባት እንኳን ርፍ ብዬ ቤት ናለ ገና በሌሊቱ የቤት አከራዬ ወይዘሮ ይምነሽነሹ የተከራየሁትን የቤቴን በር ግርግዳው እስከሚነቃነቅ ንገህ ድረስ ሲደበድቡ ነካውና ምንድን ነው ብላቸው ወይ ዘር የምነሽነሹ አረጋው ቤት ብለው እየተምነሸነሹ የዘር አረጋቸውን መዘዙ ቤት እሳቸው የዘር አረጋቸውን ከመዘዙ አንድ ስለራሳቸው ሊናገሩ ወይም ሊያሳዩኝ የፈለጉት ነገር አለ ማለት ነው። ይህን ያወቅሁት መቼም ከልምድ ነው ከልምድ አመት

ዛሬ እንደው ዝም ብዬ ራቤን እኮ አንቅፍ አድርጌው ብተኛ ምን አለ?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

እንደት አንቆርቁረው በቀለም ወርቁ አምላክ አንቆርቁረው በቀለም ወርቁ እኔ አንቺን ስጠብቅ እየተኙነኩ እኔ አንቺን ስጠብቅ እየተኙነኩ የዘንድሮ ትግል ምንኛ ተስፋፋ የዘንድሮ ትግል

ባለ ሙዚቃው ሰው ሁሉ ተሰብስበው ወደ አንድ አቅጣጫ ሲሮጥ ተመለከትኩና፣ እንዴ ምን ተፈጥሮ ይሆን ብዬ ሰዎች ወደ ሄዱበት አካባቢ እየሮጥኩ ከርኩ በኋላ ስመለከት፣ ይገርማቸዋል። አንዲት ቆዳ የሰፋት እንደኔ ኑሮ ምን ያደረጋት ግን ገልባት በረጅም ገመድ ጠልፈው ሊጠሯት እየተመካከሉ ደረሰ። ሰለምን አይነት ዘመን ላይ ደረስን? እንዴ በጓልኮ ብታይዋት፣ አንዱ ተነስቶ በጥፍ ይብላት። ጎዶዋ ውለቅ ብሎ ራቁቷ ነው የምትጠረበት መስል። አሁን ለዚህች በግ እንደው ቢላዋና አራጅ መታዘዙ አሳዝን። መቼም ይሄ ከጆኖሳይድ ላይ ይቆጠራል። አዎ ጆኖሳይዱን ፈልገው ትሆናለች እንጂ መቼም ከስጋዋ እንደማይጠቀሙ አውቃለሁ። ኧረ አለማየታችሁ ነው የምትይዋት እኮ አስራ ሁለት ብልት ያላት የበግ ዶሮ ማለት እኮ ነች

አዲሱን አመት በስጋት ሳይሆን በስጋት ባሳለፍ ልማትን አደናቃፊ ተብዬ ከሰሱ ይሆናል እኮ አይሰማም ጫቃታ ነው የሚሰማኝ ወጣ በልና ውራይ ምን ይላል አይሰማም የሰው ነገር ነገር ይሏል። አሁን ትንሽ ትንሽ ትሰማላ። ምንድነው? እንኳን አደረሰ። ምን አባ ገባ ምን አባ ገባ? መድረሴን በምን አወቅ? ቆይ ምን አገባ? ምን አልክ? ም ምን ነው ምን ነው? የማን አፍ መክፈቻ ባታደርገ ይሁን መቼም። ኪሴን የምታውቅ አንተ ነህ። የከፈትከውን ጉሮሮ መዝጋት በአንድ አጥንት መዝጋት ባትችል፣ እስትንፋሴን ምን አለ ጸጥ ብታረግልኝ። የምጠጣበት ገንዘብ የሌለኝ ሰው ወጣ ብለ ጠጣ ስባል ቅስሜ ሃያ ዓመት በዓል ዛሬ ደግሞ ምንድን በቴክስት ደግሞ መጡ። ያው ስልኩ እምቢ ሲል በቴክስት መጡ። እንኳን ለቴክስት በዓል በሰላም አደረሰ። እረ ጉድ ነው። እንኳን ከመንገድ በዓል ወደ ቴክስት በዓል በሰላም አደረሰ ይላል። እእ ወ ገጀ አለቀ በቃ በአሉ የምግብ ሳይሆን ቴክስት የሆነ ማለት ነው። እውነትን ነው አዳሜ ህዝብ ብትለብነው ነው ሚሽነውከዚህ በኋላ በምግብ ሳይሆን በአሉን የምናከብረው በቴክስት ነው። ይሄ እኩል ያረገናል በ

ያረጉት አሉ ደግሞ እንጂ ባህሉ የገባ የወጣ የማይመስላቸው ስጋቸው እዚህ ኑሯቸው ፈረንጅ አገር ያሉ ክለቦች አዲሱን ዓመት ኧረ ክለብ ክለብ ክለብ ክለብ ስልህ፣ ኧረ ጎበዝ፣ አንድ ነገር ትዝ አለኝ። አሁን ክለብ ስልክ በለው። እኔ የምለው ያ የነጻነት የድል አርማ የሆነው ክለብ የጠፋ እንዴ? የት ነው ይሁን? ሸው ተዋጭ ነው፣ ኧረ ሸው ሴት ነው ያሉት። የታደረሱ አቸው እንደው ታስታውሱ እንደሆነ የቅዱስ ጊዮርጊስን ክለብ ያቋቋሙት የአራዳ ጎርጊስ ልጆች ነበሩ። ታሳስ 1928 የጣሊያን ፋሽስት ቅኝ ግዛትን በስፖርቱ ለመታገል የተቋቋመ ታሪካዊ ክለብ ነበረ። ያኔ ታዲያ የታሪካዊ ክለብ ከሸው ጋር ተጣመሩና በየጊዜው ድል ሲያጣጣሙ ሲያጣጥሙ ኖር እኔ እንደው እንደ ሀሳብ ነው።

ይሻላል ። ኧረ እንደው አሁንስ ስመጥነ ስልክ እንዴ! አቤት ኬት ኬት ኬት ከልማት ቢሮ ምናልብኛበት